የአፍሪካ መናገሻ ሶስተኛ የዲፕሎማት ከተማ የሆነችው አዲስ አበባ ታሪኳንና ክብሯን ዘንግታ ከስሟ በተቃራኒ ዓመታትን ተጉዛለች። ዘግይታም ቢሆን የነቃችው መዲናዋ ታዲያ የወደቀ ክብሯን መልሳ በስሟ ልክ ለመዋብ ባከናወነችው ሁሉን አቀፍ ስራ ደረጃዋን ከማላቅ የነዋሪዎቿን ህልውና ከማሻሻል አልፋ የበርካታ ዓለም ሀገራትን ልብ መሳብ ከጀመረች ዋላደር ብላለች። በተለይም በበርካታ አካባቢዎቿ ተግባራዊ ባደረገችው የኮሪደር ልማት ስራ አሰልቺውን የትራፊክ ፍሰትን ከማሳለጥና የከተማዋን ገጽታ ከመቀየር ባለፈ እይታዎች እንዲፈጠሩ የስራና ፈጠራ ሀሳቦች እንዲጀመሩና የነበሩትም እንዲነቃቁ በማድረግ ያበረከተው ኢኮኖሚያዊ ጠቀሜታ ከፍተኛ ስለመሆኑ ይገለጻል። ከዚህ ቀደም ምርቶቼ በማይታዩና አመቺ ባልሆነ አካባቢ ነበር የሚሸጠው የሚለው የፍትል ውጤት ንግድ ስራ ላይ የተሰማራ ወጣት አንተና ሀዲሱ በአካባቢው የተከናወነው የኮሪደር ልማት ግን ብዙ ችግሮችን እንደፈታለት ይገልጻል። አሁን በጣም የተሻለ ነው። አንደኛ ሰውም መንገዱ ጠባብ በሆነ ሰዓት እዚህ አካባቢ መጥቶ ለመግዛት አመቺ አደለም። አሁን ይህ እንደዚህ መሆኑ መንገዱ መሰራቱ ሰውም ረጋም ብሎ ቁጭም ብሎ አረፍም ብሎ ቆይ የምትለው ቆይቶ እዛ ጋር አረፍ ብሎ አሰርተን እንሰጠዋለን። ሁለተኛ ነገር ደግሞ እይታ ነው። ከምንም ነገር በላይ አሁን ስታየው ከዚህ ጋር እይታው ስታንዳርዱ ነው የጠበቀ መንገዱ ማለት ነው። መኪናውም ሰው እንደፈለገ ይገባል። ድሮ ግን በጣም ጠባብ መንገድ ስለሆነ ሰው እዚህ መጥቶ ከመግዛት ሞር እዛ ያለበት ቦታ በትልቅለት ይመርጣል። ቀጥታ ከሰሪው አካል ጋር ነው ሽሮ ሜዳ መቶ የሚገናኘው። ከዚህ በፊት በነበረው ግን አራተኛ ነጋዴ አምስተኛ ነጋዴ ሊሆን ይችላል የሚያገኘው። ያያ አድቫንቴጅ አለው። በዚሁ በሀገር ልብስ ንግድ ስራ ላይ የተሰማሩት አቶ ጌራ በዳሶና አቶ ቢኒያም ለማ በተለይም ፊት ለፊት በነበሩ ሌሎች የንግድ ተቋማት ይሸፈኑ እንደነበረ ገልጸው አሁን ግን ሸማች ከርቀት ሆኖ የንግድ ስራዎቻቸውን እንዲመለከት አድርጓል ሲሉ የወጣት አንተና ሀሳብን ይከራሉ። ኮሪደሩ ከማዶ ሰው አይቶ እንዲመጣ ጥሩ ነገር ይፈጠራልን። አንደኛ ህንጻውም ጥሩ ነው። ያኔ ይገድበዋል። አንደኛ እንደኛ ይጋረደዋል። የሰውን ፍሰት ደግሞ ይቀንሳል። አሁን ግን ደህና ነው። ጥሩ ነው እንገዛው። መጀመሪያ ሲሰራ ነበር ይህ ህንፃ። በእርግጥ ከፊት ለፊት ሱቆች ነበሩት፣ በእነሱ ተጋርዶ ነበረ። ያው ኮሪደር ልማት ሲነሳ አጋጣሚ ህንፃው ትንሽ የመሰራቱም የመታየቱም ነገር በጣም ወጣ ሆነ፣ አሪፍ ሆነ፣ የተሻለ ሆነ። ያው ከስራችንም አንጻር ለእኛ በጣም አሪፍ ቦታ ነው። ስራችን ቦታ በደንብ እንዲታይ ሆኗል። የታወቅን አምረዋል። በጣም ከተማም ቆንጆ ሆናለች። ኢቨን የስራ ቦታችንን በጣም ቆንጆ ከሚባለው በላይ እንዲታይ ተደርጓል። የኮሪደር ልማቱ ካበረከተው ዘርፈ ብዙ ማህበራዊ ግልጋሎቶች ባሻገር ኢኮኖሚያዊ አስተዋጽኦ የላቀ ነው የሚሉት የምጣኔ ሀብት ባለሙያው አቶ ዮሐንስ በቀለ በተለይም የንግድ ተቋማትን ተፈላጊነትን በማሳደግ ኢንቨስትመንትን ለመሳብ የላቀ አበርክቶ ይጫወታለን ብለዋል። የትራፊክ ፍሰት ዲጂታል ማድረግ መብራቱ፣ የእግረኛ መንገዱ፣ ግሪነሪው የመሳሰሉ ነገሮችን እናያለን። ይሄ አንዱ የኮሪደር ልማት ውጤቱ ነው ብትል ባይ ዲፎልት ደግሞ እዛ አካባቢ ስታለማ ፕሮፐርቲ ቫሊዩ ለአልሚው ለኢንቨስተሩ የቤቱ ህንፃና ዋጋው ይጨምርለታል። እንዲሁ ደግሞ ያ ቦታ ለቢዝነስ ተመራጭና የቢዝነስ ትስስር እንድታደርግ ተጨማሪ የቢዝነስ ኦፖርቹኒቲ ይዞ ይመጣል። የተጨማሪ ቢዝነስ ኦፖርቹኒቲ ማለት በከተሞች ውስጥ የስራ እድል ይፈጥራል። ይህን ጥቅሉን ስትገጥሞ ደግሞ አንተ ኮሌክት የምታደርገው ታክስ ያድጋል። አዲስ አበባ የጀመረችው የኮሪደር ልማት የክልል ከተሞችን አካሎ ገጠር ገብቷል። የምጣኔ ሀብት ባለሙያው አቶ ዮሐንስም ይህ ታዲያ በከተማና በገጠሩ መካከል ያለውን ሁሉን አቀፍ ትስስር በማጠናከር ለኢኮኖሚው መነቃቃት እንደሚፈጥር ያነሳሉ። ወደ ገጠሩም ደግሞ ስትሄድ እንዲሁ ገጠሩና ከተማው ተመጋጋቢ እንዲሆኑ በሜካናይዝድ የማድረግ ሩራል ትራንስፎርሜሽን ፍኖተ ካርታዎችን ኦፍኮርስ በዝግጅት ላይ ቢሆኑም የገጠር ኮሪደሮች ደግሞ የተጀመሩ አርሶ አደሩ ሰብሰብ ብሎ በጥሩ ቤት ኑሮ መሰረተ ልማት አግኝቶ ቴሌቪዥን አይቶ ጥሩ ሕይወት የሚኖርበትን ኢኮኖሚ መዋቅራዊ ሽግግሩን ጎን ለጎን ደግሞ ማድረጉ ሲታይ ይሄ አካታች የሆነ ፍትሃዊ የኢኮኖሚ ተጠቃሚነትን ሊያመጣ የሚችል ዘላቂ የማክሮ ኢኮኖሚ እየተገነባ እንዳለ ጥሩ ማሳያ ተደርጎ ይወሰዳል።